ዛሬ እንግዲህ የምናየው ከዚህ ቀደም በመጀመሪያ ክፍላት አካባቢ ላይ ያነሳነውን ስለ መጽሐፍ ቅዱሷ ተርሲስ መገኛ ይሆናል። ቀደም ብለው በነበሩ ክፍላት የተርሲስ መገኛ አሁን ናቸው ተብሎ የሚታመኑት ቱርክ ወይም ስፔን እንዳልሆኑ በመጽሐፈ ነገሥት ላይ ባለ በኢዮሳፍጥና እና በንጉሥ ሰለሞን ታሪክ ግልጽ በሆነ በመጽሐፍ ቅዱስ ማስረጃ አይተናል። በእነዚህ ክፍላትም የጽዮን ጋብር መገኛ በዳህላክ፣ የቤቴል በደብረ ቢዘን የዳዊት ከተማ ደግሞ በዳማት ከተማ የሰለሞን ቤተ መቅደስ ደግሞ በይሃ እንደሆነ ሌሎችም ያልጠቀስኳቸው እንዳሉ ሆነው በአጠቃላይ የኢየሩሳሌም መገኛ በኢትዮጵያ እና በኤርትራ የጋዛ ደግሞ በሱዳን እንደሆነ በመጽሐፍ ቅዱስና በታሪክ ማስረጃዎች አይተናል። ዛሬ ደግሞ የጠቀስናትን ተርሴስን ጨምሮ ሌሎችን ቦታዎች የት እንደሚገኙ በማስረጃ ለማየት እንሞክራለን። ይህቺ ተርሴስ የምትባለው ቦታ ወደብ እንደነበረች እና የተለያዩ እንደ ወርቅ፣ የዝሆን ጥርስ፣ ዥንጉርጉሩ አዋፋት እና ሌሎችም ነገሮች ይሸጡባት እንደነበረ ዜና መዋዕል ካልዕ ምዕራፍ 9 ከቁጥር 21 ላይ እና ነገሥት ቀዳማዊ ምዕራፍ 10 ከቁጥር 22 ላይ እንደምታዩት ተቀምጧል። ቀደም ብሎ በጽዮን ጋብር መገኛ ዙሪያ በቀረበው ክፍል ላይ ካስታወሳችሁ የተርሴስ የሚለው በተርሴስ እንደሆነ ነግሬያችሁ ነበር። ከአንድ አባት ጋር በነበረኝ ቆይታና በአንዳንድ የታሪክ መዛግብቶች ላይ እንዳገኘሁት በአሁኑ የወረቀት መጽሐፍ ቅዱስ ላይ ብዙ የተቀየሩ የቦታ ስያሜዎች እንዳሉ ለመረዳት ችያለሁ። ለምሳሌ ከዚህ ቀደም ያነሳናትን ጽዮንን ጋብርን ብናይ በአሁኑ የመጽሐፍ ቅዱስ ክፍላት ላይ በተለያዩ አምስት ስሞች ነው ተቀምጣም እናገኛት። እነዚህም እንደምታዩት አንደኛ በኦሪት ዘኍልቍ ምዕራፍ 33 ከቁጥር 35 ላይ ጋሲዮን ጋቤር ይላታል። ሁለተኛ ኦሪት ዘዳግም ምዕራፍ 33 ከቁጥር 36 ላይ ደግሞ ጋሲዮን ጋብር ይላታል። ሶስተኛ ደግሞ በመጽሐፈ ነገሥት ቀዳማዊ ምዕራፍ 9 ከቁጥር 26ና ምዕራፍ 22 ከቁጥር 48 ላይ ጋሲዮን ጋቤር ይላታል። አራተኛ በዜና መዋዕል ካልእ ምዕራፍ 8 ከቁጥር 17 ላይ ደግሞ ጋሲዮን ጋብር ይላታል። አምስተኛ ደግሞ በዛው በዜና መዋዕል ካልእ ምዕራፍ 2 ከቁጥር 36 ላይ ጋሲዮን ጋብር በማለት ይጠራታል። ታዲያ ይህቺ ቦታ በመጽሐፍ ቅዱስ ታሪክ ጥናትና በካርታ ስሮች ግን ጽዮን ጋብርና ኤፂዮን ጋብር በመባል ነው የምትታወቀው። ሌላው እንደ ጥያቄም እንደ መልስም እንድትይዙት የምፈልገው ኤርትራ የሚለው ስም በመጽሐፍ ቅዱስ ውስጥ ከ17 ጊዜ በላይ ተጠቅሷል። ታዲያ ይህ ስም ከ18 ዘጠኖቹ በኋላ ጣሊያን ቦታውን ስትቆጣጠር ያወጣችው ስም ነው። ይህም ስም የተወሰደው በታናሽ እስያ ውስጥ ከነበረችው የሳተርን እናት የሲቪል ሀገር ከሆነችው ኤሪትሪያ ነው። ታዲያ ይህ በቅርብ ጊዜ ጣሊያን የወጣችው ስም በመጽሐፍ ቅዱስ ውስጥ እንዲገባ ያደረገው ማን ነው? ባህረ ነጋሽስ ተቀይሮ የኤርትራና የቀይ ባህር እየተባለ በሁለት የተለያዩ ስሞች በመጽሐፍ ቅዱስ ውስጥ መጠቀሱ ለምን አስፈለገ? ሌላው በትክክል የኢየሩሳሌም መገኛ የት እንደሆነ በአጭሩ መልስ የሚሆነንን የመጽሐፍ ቅዱስ ክፍል እንይና ዛሬ ወደ ተነሳንበት የተርሴስ መገኛ እንሄዳለን ማለት ነው። እንደምናውቀው ኢየሩሳሌም የነበረችው ደግሞ የሴም ርስት በሆነችው በከናን አገር ነበር። ታዲያ ሴም ርስቱን ለአራቱ ልጆቹ ሲያካፍል የት እንደነበረ በመጽሐፈ ኩፋሌ ምዕራፍ 9 ከቁጥር 16 ጀምሮ እንዲህ በግልጽ ተቀምጧል። እናም ወገኖቼ የኢየሩሳሌምን መገኛ እንዲህ በግልጽ መጽሐፍ ቅዱስም እየነገረን በማይረባ መረጃ በሌለው ጥርጥርና ክርክር ጊዜያችንን ከምናባክን ይህንን መጽሐፍ ቅዱሳዊ እውነታ አብረን እየተጋገዝን ብንገልጥ ለራሳችንም ለሃይማኖታችንም ለሀገራችንም ብሎም ለዓለም መልካም ነው። ወደ ተርሴስ ስንመጣ ቀደም ሲል በዜና መዋልና በነገሥት ቀዳማዊ ላይ እንዳየነው ቦታዋ የተለያየ ትላልቅ የንግድ ግብይቶች ይፈጸምባት የነበረች ወደብ ነች። ይህችን ቦታ ጌታችን ሲወለድ ለአምላክነቱ ሊሰግዱና ወርቅ ጣን ከርቤ እጅ መንሻሪ ይሰጡ ከምሥራቅ ከመጡ ነገስታት ውስጥም እንደነበረች ነቢዩ ዳዊት በመዝሙሩ እንዲህ ሲል ይነግረናል። መዝሙር 71 ከቁጥር ስምንት እስከ አስር ላይ ከባር እስከ ባህር ድረስ ከወንዝም እስከ ዓለም ዳርቻ ድረስ ይገዛል፣ በፊቱም ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈር ይልሳሉ፣ የተርሴስና የደሴቶች ነገስታት ስጦታን ያመጣሉ ይለናል። የተርሴስ ነገስታትን ጨምሮ ሰብአ ሰገል ከየት ነው የመጡት ስንል የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 2 ላይ እንዲህ ሲል ከየት በኩል ወደ ኢየሩሳሌም እንደመጡ ይነግረናል። በንጉስ በሄሮድስ ዘመን በይሁዳ ክፍል በቤቴልሔም ጌታችን ኢየሱስ በተወለደ ጊዜ እነሆ ሰባ ሰገል ከምስራቅ ወደ ኢየሩሳሌም መጡ ሲል ከወደ ምስራቅ እንደመጡ ይነግረናል። የበለጠ ግን የተርሴስ መገኛ በምስራቅ ብቻ ሳይሆን ከኦፌር ወይም ከአፋር በቅርብ የምትገኝ ወደብ እንደነበረች በመጽሐፈ ነገሥት ላይ በሰሎሞንና በኢዮሳፍት ታሪክ ላይ ቀደም ሲል አይተናል። ሌላው ተርሴስ በስሟ የተርሴስ መርከቦች እየተባሉ የሚጠሩ በብዙ ሀገራት የሚታወቁ መርከቦች ነበሯት። ይህም በመጽሐፍ ቅዱስ በብዙ ቦታዎች ላይ ተጠቅሶ ይገኛል። ለምሳሌ ትንቢተ ሕዝቅኤል ምዕራፍ 27 ከቁጥር 25 ላይ እንዲህ ይለናል። የተርሴስ መርከቦች ሸቀጥሽን የሚሸከሙ ነበሩ። አንቺም ተሞልተሽ ነበር፣ በባህር ውስጥም እጅግ ከበርሽ ይላል። በነገስት ቀዳማዊ ምዕራፍ 10 ከቁጥር 22 ላይም እንዲህ ይለናል፣ ለንጉሱም ከኪራም መርከቦች ጋር በባህር ውስጥ የተርሴስ መርከቦች ነበሩት። በየሶስት አመትም አንድ መርከብ ከተርሴስ ወርቅና ብርን የተቀረጸ የተደረደረ እንቁንም ይዞ ይመጣ ነበር ይላል። በቀደሙ ክፍላት እንዳየነው በአሁን ሰዓት የተርሴስ መገኛ ነበሩ ተብሎ የሚጠቀሱት ስፔንና ቱርክ ናቸው። ነገር ግን ተርሴስ ስፔን ወይም ቱርክ አለመሆኗን በክፍላ እንዳየነው ማስረጃ እንዳለ ሆኖ በተጨማሪ ሕዝቅኤል በትንቢቱ ለማን ቅርብ እንደነበረች በምዕራፍ 38 ከቁጥር 13 ላይ እንዲህ ይለናል፣ ሳባና ድዳን፣ የተርሴስም ነጋዴዎች መንደሮችንም ሁሉ ምርኮንም ተማርክ ዘንድ መጥታለን ሲል ኦሪዘ ፍጥረት ምዕራፍ 10 ከቁጥር ሰባት ላይ ከሚነግረን የኢትዮጵያዊ የኩሽ የልጅ ልጅ ከሆኑት ከሳባና ከድዳን ቅርብ የሚገኝ እንደሆነ ይነግረናል። የኢትዮጵያዊው የኩሽ የልጅ ልጅ የሆኑት ሳባና ድዳን ደግሞ መጻፍ ቅዱስም የታሪክ ድርሳናትም የተገኙ የተለያዩ ቅርሶችም የሚነግሩን በሰሜናዊ ኢትዮጵያ በአክሱም አካባቢ የንክስና መቀመቻቸውን አድርገው ያስተዳድሩ የነበሩ ኃያላን ነገስታት እንደነበሩ ነው። ታዲያ ይህቺ ለሳባና ድዳን እንዲሁም ለኦፌር ቅርብ የሆነችው በኢየሩሳሌም በስተ ምሥራቅ እንደሆነች የተነገረላት የተርሴስ ወደብ የምትገኘው በአሁኖቹ እስፔንና ቱርክ ሳይሆን ባየነው የመጽሐፍ ቅዱስና የታሪክ ማስረጃዎች ለሳባና ለኦፌር ቅርብ በሆነችው ለእውነተኛዋ ኢየሩሳሌም መገኛ ለሆኑት ለኢትዮጵያና ለኤርትራ በስተ ምስራቅ በምትገኘው በአሰብ ወደብ ነው። በዚች በአሰብ ወደብ ከጥንት ጀምሮ እስከ 13ኛው ክፍለ ዘመን በመጽሐፍ ቅዱስ ቀደም ሲል የጠቀስናቸው ወርቅ፣ የዝሆን ጥርስ፣ የተለያዩ የከበሩ ማዕድናትና እፅዋት ወደ ተለያዩ ሀገራት ይጓጓዝ እንደነበረ የሚነግሩን የታሪክ ማስረጃዎች አሉ። ለምሳሌ የጻድቁ ንጉሥ የአፄ ቃሌብ ታሪክና የሞሮኳዊው የባህር ተጓዥ የኢብን ባቱታ የጉዞ ማስተውሻ ይጠቀሳሉ። እናም ወገኖቼ አጠር ባለ መልኩ ግልጽ በሆኑ የመጽሐፍ ቅዱስ የታሪክ የቦታ አቀማመጥ ጭምር እንዳየነው አሰብ የጥንቷ ተርሴት ናት። ይህንንና ከዚህ ቀደም በነበሩ ክፍላት የቀረቡትን መረጃዎች አይተን የትክክለኛዋን ኢየሩሳሌም መገኛ በኢትዮጵያና በኤርትራ መሆኑን ተረድተን ህዝባችንን በከንቱ ደም ሊያፋስሱ ኦርቶዶክስ ሃይማኖታችንን ሊያጠፉ በውጭም በውስጥም እየሰሩ ያሉትን የነዚህ የአሕዛብ ሀገራት ሴራ በመግለጥ ህዝባችንንም እራሳችንን እንታደግላለው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዛሬ እንግዲህ የምናየው ቀደም ባሉ ሁለት ክፍላት ላይ በመዝሙረ ዳዊት መዝሙር ሰባ አንድ ከቁጥር ዘጠኝ እስከ አስር ላይ ለጌታችን ሊሰግዱና ወርቅ ጣንከርቤ እጅ መንሻ ሊያገቡ ከኢትዮጵያ ከተርሴስ ከሳባ እና ከአረባ ተነስተው ወደ ኢየሩሳሌም የሄዱ ነገስታቶች የመጡባቸው አገራቶች የት የት ናቸው የሚገኙት ብለን አንስተን አይተናል። የኢትዮጵያ የሚታወቅ ስለሆነ የሳባንና የተርሴስን በቀደሙ ክፍላት ግልጽ በሆኑ በመጽሐፍ ቅዱስ በታሪክና በቦታ አቀማመጥ ጭምር በትክክል የት እንደሚገኙ አይተናል። ዛሬ ደግሞ የምናየው ከእነርሱ ጋር የተጠቀሰችው አረብ ወይም በዕብራይስጡ አረባ የምትባለው ሀገር የት እንደሆነች ነው። እዚህ ጋር በምስሉ እንደምታዩት ሁለቱም ስያሜዎች አንድ ቦታ የሚወክሉ ስለሆነ ሁለቱንም ከመጽሐፍ ቅዱስ እየጠቀስኩኝ አረባ ወይም አረብ እያልኩ ሳመጣ የተለያዩ ቦታዎች መስሏችሁ ግር እንዳይላችሁ ከወዲሁ አሳስባለሁ። ታዲያ ይህቺ አረባ ወይም አረብ የምትባለው ሀገር መገኛ የት ነው ስንል በሙሴና በእስራኤላውያን ታሪክ ላይ ኦሪዘዳግም ምዕራፍ አንድ ከቁጥር አንድ ላይ እንዲህ ይለናል፣ በዮርዳኖስ ማዶ በምረበዳ በአረባ ውስጥ በቀይ ባህር ፊት ለፊት ሲል በቀይ ባህር ፊት ለፊት የምትገኝ ሀገር እንደሆነች ይነግረናል። ሌላስ ስንል በዛው በኦሪዘዳግም ምዕራፍ አዳ ከቁጥር ዘጠኝ ላይ እንዲህ ይለናል፣ በምስራቅ በኩል በዮርዳኖስ ማዶ መሿለኪያ ካለው ከአሴዶን ወይም ከፈስ ጋር ተራራ በታች ያለውን አረባን ሁሉ ወሰዱ ሲል ከዮርዳኖስ ማለትም ከኢየሩሳሌም በምስራቅ የምትገኝ እንደሆነች ይነግረናል። ይህንኑ ሐሳብ ሲያጠናክርልንም ኦሪት ዘዳግም ምዕራፍ 3 ቁጥር 17 ላይ እንዲህ ይለናል፣ ከመከራና ወሰን ከፈስ ጋር ተራራ በታች ወደ ምስራቅ እስከ አረባ ባህር እርሱም የጮ ባህር ድረስ አረባን፣ ዮርዳኖስንም ሰጠኋችሁ ሲል በምስራቅ መሆኗን ያጠናክርልናል። የማቴዎስ ወንጌል ምዕራፍ ሁለት ከቁጥር 1 ላይም ሰብአ ሰገል መጡ የሚለን ከኢየሩሳሌም በምስራቅ ነው። ሌላው አሁን አረብ ወይም አረባ የምትባለው ሀገር የመጽሐፍ ቅዱሷ አለመሆኗን ሆኗል። አረባ ወይም አረብ ከኢትዮጵያ ጠገብ የምትገኝ ሀገር መሆኗን ዜና መዋዕል ካለ ምዕራፍ 1 ከቁጥር 16 ላይ እንዲህ ይለናል። እግዚአብሔርም ፍልስጤማውያንንና በኢትዮጵያ ጠገብ የሚኖሩትን የአረባን ሰዎች በኢዮራም ላይ አስነሳ ሲል አረባ ከኢትዮጵያ አጠገብ የምትገኝ ሀገር እንደሆነች ይነግረናል። አረባ ወይም አረብ እንዳየነው ከኢየሩሳሌም በስተምስራቅ ከኢትዮጵያ ደግሞ አጠገብ መገኘቷ እንዳለ ሆኖ ሌላ መገለጫዋ ምንድን ነው ስንል፣ አንደኛ ቀደም ብለን ቦሪ ዘዳግም ምዕራፍ አንድ ከቁጥር አንድ ላይ እንዳየነው ከቀይ ባህር ፊት ለፊት ነው የምትገኘው። ሁለተኛ ቀደም ሲል በኦሪ ዘዳግም ምዕራፍ 3 ከቁጥር 17 ላይ እንዳየነው በሀገሯ በሃገሯ የጮ ባህር አለ። ሶስተኛ ከጽዮን ጋብር በቅርብ የምትገኝ ሀገር ነች። ይህንንም ኦሪ ዘዳግም ምዕራፍ 2 ከቁጥር 8 ላይ እንዲህ ይለናል፣ በሰይርም ከተቀመጡት ከወንድሞቻችን ከኤሳው ልጆች በአረባ መንገድ ከኤላትና ከጽዮን ጋብር አለፍን ሲል እስራኤላውያን ከግብጽ ምድር ወደ ከናን ባደረጉት ጉዞ ኤላትና ጽዮንን ጋብር በአረባ መንገድ እንዳለፉ ይነግረናል። አራተኛ ሀገሪቱ በወርቅ የከበረች ነች። ይህንንም ዜና መዋዕል ካልዕ ምዕራፍ 9 ከቁጥር 14 ላይ እንዲህ ሲል ይገልጽልናል፣ የአረባ ነገስታት ሁሉ የምድሩም ሹማምንት ወርቅና ብርን ወደ ሰሎሞን ያመጡ ነበር ሲል በሰባ ሰቅል ታሪክ ላይ ደግሞ መዝሙር 71 ከቁጥር 15 ላይ ከአረብም ወርቅን ይሰጡታል በማለት በወርቅ የከበረች ሀገር እንደሆነች ይነግሩናል። አምስተኛ አረብ ወይም አረባውያን የሚኖሩት በዳስ ወይም በድንኳን እንደሆነና አርብቶ አደር እንደሆኑ የተለያዩ የመጽሐፍ ቅዱስ ክፍሎች ይነግሩናል። ትንቢተ ኢሳይያስ ምዕራፍ 13 ከቁጥር 20 ላይ አረባውያን በዳስ ወይም በድንኳን እንደሚኖሩና አርብቶ አደር እንደነበሩ እንዲህ ሲል ይነግረናል ለዘለ አለም የሚቀመጥባት አይገኝም፣ ከትውልድም እስከ ትውልድ ድረስ ሰው አይኖርባትም አረባውያንም ድንኳን በዚያ አይተክሉም፣ እረኞችም መንጋዎቻቸውን በዚያ አያሳርፉም። ሲል ዜና መዋዕል ካልዕ ምዕራፍ 17 ከቁጥር 11 ደግሞ ከፍልስጤማውያን ለኢዮሳፍት እጅ መንሻና የብር ግብር ያመጡ ነበር። ከአረባውያንም ደግሞ ከመንጎቻቸው 7700 በጎችን፣ 7700 አውራ ፍየሎችን ያመጡ ነበር ሲል በድንኳን የሚኖሩ አርብቶ አደሮች እንደሆኑ ይነግሩናል። ታዲያ ስለ አረባ ወይም አረብ እንዳየነው የመጽሐፍ ቅዱስ ገለጻ አንደኛ ከኢየሩሳሌም በምስራቅ ነው የምትገኘው። ሁለተኛ ከቀይ ባህር ፊት ለፊት ያለች ሀገር ነች። ሶስተኛ ጽዮን ጋብርም በቅርቧ የምትገኝ ነች። አራተኛ በሀገሯ የጨው ባህር ይገኛል። አምስተኛ ሕዝቧ አርብቶ አደር ናቸው። ስድስተኛ የሚኖሩትም በዳስ ወይም በድንኳን ነው። ሰባተኛ በወርቅ የከበረች ሀገር ነች። ስምንተኛና ዋነኛው ግን የምትገኘው ከኢትዮጵያ አጠገብ ነው። ባየናቸው የመጽሐፍ ቅዱስ ማስረጃዎች አረባ ወይም አረብ የምትገኘው በአሁኖቹ ሰሜናዊ አፋርና በደቡባዊ ምስራቅ ኤርትራ ነው። ታዲያ ይህቺ አረባ ወይም አረብ የተባለችው ስፍራ በዮርዳኖስ እና በገሊላ አቅራቢያ እንደሆነች ኦሪት ዘዳግም ምዕራፍ 3 ከቁጥር 17 ላይ ይነግረናል። ይህንንም መነሻ አድርገን ዮርዳኖስና ገሊላ የት ጋር እንደሆኑ በባለፈው ክፍል ከጀመርነው ከሙሴና ከሕዝበ እስራኤል የጉዞ ታሪክ ጋር አያይዘን እናያቸዋለን። በባለፈው ክፍል በኦሪት ዘጸአት የተቀመጠውን እውነት የአሁኖቹ እስራኤሎች እንዴት ቆርጦ እንደሸወዱን አይተናል። በዛውም አያይዘን ግልጽ በሆነ ማስረጃ ህዝበ እስራኤሎች ከግብጽ እንዴት እንደወጡ በየት በኩል እንደወጡ፣ ቀይ ባህርንም የተሻገሩት በየት በኩል እንደሆነ በኦሪት ዘጸአት የተቀመጠውን ክፍል እያመሳከርን አይተናል። በዚህም ማስረጃ ከኤታም አጠገብ ከምትገኘው ፊሃ ሂሮት ወደ ሱር ወይም ሳራ በረሃ እንደተሻገሩ አረጋግጠናል። አሁን ደግሞ የምናየው ከሱር ወይም ከሳራ በራ በኋላ በየት አድርገው እንደሄዱ ያገኘሁትን የተወሰነ ማስረጃ በአጭሩ አሳያችሁና ደብረ ሲናን ዮርዳኖስንና ገሊላን ደግሞ በተወሰነ ሰፋ ባለ ማስረጃዎች የት እንደሆኑ እናያለን። ሕዝበ እስራኤሎች ወደ ሱር ወይም ሳራ በረሃ ከተሻገሩ በኋላ የሦስት ቀን ጉዞ እንዳደረጉና ወደ ማራ እንደደረሱ በዚያም የነበረውን መራራ ውሃ በሙሴ አማካኝነት እግዚአብሔር እንዳጣፈጠላቸው ኦሪት ዘጸአት ምዕራፍ 15 ከቁጥር 22 እስከ 26 ይነግረናል። ከዚህ በኋላ ደግሞ 12 ምንጮችና 70 የዘንባባ ዛፎች ወዳሉባት ኤሎም እንደመጡ ከቁጥር 27 ይነግረናል። ይህችም ስፍራ በአሁን ሰዓት የተለያዩ ሎጅና መዝናኞች የሚገኝባት ሁርጋድ ነች። ግዛቷም ይህንን ቀይ ባህር ይዞ ወደ ታች ሰፋ ያለ ነው። ከዚህም ቀጥሎ በሣራና በኤሎም መካከል ወደምትገኘው ወደ ሲን ምረበዳ እንደመጡ ምዕራፍ 16 ከቁጥር አንድ ላይ ይነግረናል። ይህም ቦታ ከኢትዮጵያ የሄዱ ሲናውያን ይኖሩበት የነበረ በስማቸውም ሲን በመባል ይታወቅ የነበረ በአሁን ሰዓት አስዋን በመባል የሚታወቀው አካባቢ ነው። ከዚህም በኋላ ምዕራፍ 17 ከቁጥር አንድ ጀምሮ እስከ መጨረሻ እንደሚነግረን ከሲን ተነስተው ወደ ራፊደም እንደመጡና በዛም ሊወጋቸው የመጡትን አማሌቃውያንን በእግዚአብሔር ኃይል ድል እንዳደረጓቸው ይነግረናል። ይህ ስፍራ በደብረ ሲናና በሲን ምረበዳ መካከል የሚገኝ ስፍራ ነው። ደብረ ሲና ደግሞ አማሌቅን ድል ካደረጉ በኋላ ሕዝበ እስራኤሎች የሄዱበት ስፍራ እንደሆነ ምዕራፍ 18 ላይ ይነግረናል። ታዲያ ይህች ደብረ ሲና ደግሞ እግዚአብሔር በምድር ካሉ ስፍራዎች በልዩ ሁኔታ ክብሩን ከሚገልጥባቸው ከመረጣቸው ከአራቱ ቅዱሳን መካናት አንዷ እንደሆነች መጽሐፈ ኩፋሌ ምዕራፍ 5 ከቁጥር 32 ላይ እንዲህ ሲል ይነግረናል። እርሱም እግዚአብሔር የሚቀበለውን ዕጣን በሰርክ አስቀድሞ ዕጣን በሚቃጠልበት በተቀደሰው ተራራ ላይ አጠነ። ለእግዚአብሔር በምድር አራት ቦቶች አሉትና እነዚህም የኤዶም ገነትና ደብረ ዘይት ይህም ዛሬ አንተ በውስጡ ያለህበት ደብረ ሲናና ምድር ለማንጻት በሚደረግ በአዲስ ፍጥረት የሚነጻ ደብረ ጽዮን ናቸው። ታዲያ እንዳየነው የመጽሐፍ ቅዱስ ክፍል በቦታዋ ታላቅ መለኮታዊ መገለጥና ሚስጢር የተከናወነባት በኤርትራ በተራራ ላይ የምትገኝ ታላቅ ገዳም አለች። ይህችም ገዳም ታላቋ ደብረ ሲና ማርያም ገዳም ነች። በዚችም ገዳም አሁን በኩፋሌ እንዳየነው በምድራችን ታላቅ ከሆኑና ለየተባለ ሁኔታ የመለኮት መገለጥ ከታየባቸው ጥቂት ስፍራዎች አንዷ ነች። ይህም ምን መሰላችሁ? ጌታችን በአካል ተገልጦ እመቤታችንን መንበር አድርጎ ራሱ ጌታችን ሠራኢ ካህን ሆኖ ጴጥሮስን ተራዳኢ ካህን እስጢፋኖስን ሠራኢ ዲያቆን አድርጎ የቀደሰባት ስፍራ ነች። መጽሐፈ ሄኖክ ምዕራፍ ሰባት ከቁጥር 15 ላይ እንደሚለን የእግዚአብሔር የክብሩ መገለጫ የሆነችው ይህች ስፍራ እንደሆነች ስለተረዱም ነው። አቡነ ሰላማ ከሳቴ ብርሃን ክርስትናን በአራተኛው ክፍለ ዘመን ሲያስፋፉ አብርሃ ጽብሃን ጨምሮ ሌሎችንም ያልተጠመቁ የነበሩ ሰዎችን ለአርባ ቀናት ከተለያዩ ቦታ ሰብስበው ያጠመቋቸው በዚህ በደብረ ሲና እንዲመጡ ጥሪ በማድረግ ነው። በዚህም ሰዓት ጌታችን ለሙሴ እንደተገለጠ ሁሉ ተገልጦ ታይቷቸዋል ዘጠኙ ቅዱሳንም በዚህ ስፍራ በሱባይ ቆይተዋል አቡነ አረጋዊም መጀመሪያ በአስራ ሁለት ዓመታቸው አረጋዊ ተብለው የተጠሩት በዚህ ስፍራ ነው በዚሁ በሂደት የተረዳውትን አንድ ምስጢር ልንገራችሁ የዘጠኙ ቅዱሳን ገድለ ታሪካቸውና ገዳማቸው መጽሐፍ ቅዱሳዊ ከሆኑ ከታላላቅ ስፍሮችና ታሪኮች ጋር ስለሚያያዙ በደንብ ቀርባችሁ ለማየት ሞክሩ። ሌላው አባ ዮሐኒም ስርዓተ ምንኩስናን የጀመሩት በዚህ ስፍራ ነው። ሌሎችም ቅዱሳን መነኮሳትም ነገስታትንም ብንመለከት ከዚህ ገዳም በመምጣት በረከት ተቀብለዋል። አቀማመጧም መጽሐፈ ኩፋሌ ምዕራፍ 9 ከቁጥር 8 ላይ እንደሚነግረን በደብረ ጽዮን አንጻር ነው የምትገኘው። ስለዚህ ራፊደም የምትገኘው። በደብረ ሲና እና በሲህ ምረበዳ ባለው በዚህ ስፍራ ነው። አማሌቅንም ድል ያደረጉት በዚህ ስፍራ ነው። በዚህም እንዳሉ ኢትዮጵያዊው የምድያሙ ካህን የሙሴ አማች ዮቶራብ የሙሴ ሚስት ልጁን ሲጳራንና ልጆቿን ይዞ በመምጣት እንደተገናኙ ዮቶራብም ለእግዚአብሔር መስዋዕት እንዳደረገና ለሙሴም የአስተዳደርን ጥበብ በዚህ ስፍራ እንዳስተማረው ምዕራፍ 18 ይነግረናል። ከዚህም ተነስተው የሄዱት ሙሴ የቃል ኪዳን ጽላቱን ከተቀበለባት ደብተራ ኦሪት ከተተከለባት የጽላቱ ማደሪያ የምስክሩ ታቦት በእግዚአብሔር ትእዛዝ ወደ ሰሩባት ወደ ታላቋ የእግዚአብሔር ተራራ ደብረ ሲና ነው። መገኘዋንም አሁን በማስረጃ እንዳየነው በኤርትራዋ ተራዋ ደብረ ሲና ማርያም ገዳም ነው። ከዚህችም ታላቅ ተራራ ከደብረ ሲና ተነስተው በእስሮት አድርገው ወደ ፋራ ምረበዳ እንደመጡ ኦሪዘ ዘኁልቍ ምዕራፍ 10 ከቁጥር 12 ላይ እንዲህ ሲል ይነግረናል። የእስራኤል ልጆችም ከሲና ምድረ በዳ በየጉዞአቸው በየጉዟቸው ተጓዙ። ደመናውም በፋራ ምድረ በዳ ቆመ ሲል ይነግረናል። ከፋራም በፊትም ከደብረ ሲና ተነስተው የተወሰኑ ስፍሮችን አልፈው ገርገድ እንደደረሱ ኦሪዘ ዘኁልቍ ምዕራፍ 33 ከቁጥር 32 ላይ ይነግረናል። ይህም ስፍራ እንደምታዩት ጥንታዊ መጠሪያውን እንደያዘ ከሲና በስተ ምስራቅ ይገኛል። በዛው ምዕራፍ ከቁጥር ሰላሳ ስድስት ላይ ደግሞ በጽዮን ጋብር ተጉዘው ወደ ጺን ምረበዳ እንደሄዱ ይነግረናል። ጽዮን ጋብር በቀደሙ ክፍሎች የት እንደምትገኝ አይተናል። ይህም በዳላክ አካባቢ ነው። ይህ ማለት ያለፉት በጥንቷ የዳላክ ዳርቻ በነበረው በአሁኑ ምጽዋ በምትባለው የባህር ዳርቻ አቅራቢያ ነው። ከዛም በዛው ጺን ምረበዳ ተጉዘው በፋራ ምረበዳ እንደሰፈሩ እርሷም ቃዴስ እንደሆነች በዛው ቁጥር ላይ ይነግረናል። ከቃዴስም በኤዶምያስ ምርድ ለማለፍ ንጉሱን ቢጠይቁትም ፍቃደኛ ስላልሆነ በወር ተራራ በኩል ዞረው ሙሴ ከናንን አሻግሮ ያየባትና ያረፈባት ለገሊላ ቅርብ የሆነችና በዮርዳኖስ አጠገብ ወደምትገኘው ሞዓብ እንደገቡ ከቁጥር 48 እስከ 50 ይነግረናል ገሊላም ከዮርዳኖስ በቅርብ የምትገኝ እንደሆነች ማቴዎስ በወንጌሉ ምዕራፍ 3 ከቁጥር 13 ላይ ይነግረናል። እንዲሁም ኢሳይያስ በትንቢቱ ከዮርዳኖስ ተሻግራ የምትገኝ ሀገር መሆኗን ምዕራፍ ዘጠኝ ከቁጥር አንድ ላይ እንደምታዩት አስቀምጦልናል። ታዲያ እነዚህ ሞአብ፣ ዮርዳኖስ፣ ገሊላ ብለን የጠቀስናቸው ታላላቅ ስፍራዎች ትክክለኛ መገኛቸው የት እንደሆነ አንድ ባንድ እንይ።